ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶችን እንሆ። ባለስልጣኑ ታስረው እንዲቀርቡ ፍርድ ቤቱ ትዕዛዝ ሰጠ። የጳጳሱ ጉዳይ አነጋጋሪ የሆነ ሲኖዶሱም ስብሰባ ጠርቷል። ትራምፕ አምስት ሺህ ብር በነፃ እሰጣለሁ ሲሉ ተናገሩም የኮበለሉት ኢትዮጵያዊ ባለስልጣንም መግለጫ ሊሰጡ እንደሆነ ተነገረ። በትራፊክ አደጋ የሰው ህይወት ማለፉ ታወቀ። የከብት ስጋ የበሉ ሰዎችም ሞቱ። ደፋሪውም በስቅላት ተቀጣ። አሁን ወደ ዝርዝሩ እንሄዳለን። አብራችሁም በቆየውም ባለስልጣኑ በቁጥጥር ስር ውለው ለፍርድ ቤት እንዲቀርቡ ትእዛዝ ተሰጠ። የትግራይ ትራንስፖርት ቢሮ ኃላፊ በእስር እንዲቀርቡ ነው ትእዛዝ የተላለፈባቸው። የትግራይ ክልል ተቃዋሚ ፓርቲ አንጋፋ አባልና የትራንስፖርት ቢሮ ኃላፊ የሆኑት አቶ ታደለ መንግስቱ በእስር እንዲቀርቡ ማዕከላዊ ፍርድ ቤት መቀሌ ትእዛዝ አስተላልፏል። አስቸኳይ ታስረው የቀርቡ ሲል ነው ትእዛዙን ያስተላለፈው። ፍርድ ቤቱ ከመጋቢት 3/2017 ዓ.ም ጀምሮ በጻፈው የትእዛዝ ደብዳቤ ላይ እንደገለጸው ክሱን ያቀረቡት የኢትዮጵያ መንገዶች ባለስልጣን ኃላፊ ናቸውም ብሏል። በዚሁ መሰረት አቶ ታደለ የመንግስቱ ዛሬ ሚያዝያ 15/2017 ከጠዋቱ 3 ሰዓት ላይ በቁጥጥር ሆነው ወደ ፍርድ ቤት እንዲቀርቡም ትእዛዙን አስተላልፏል። ይህ እንዲፈጸም ሲል ነው ያሳወቀው። የጳጳሱ ጉዳይ አነጋጋሪ ሆነ። እንዲሁም ሲኖዶሱ ስብሰባውን ይዟል። አስቸኳይ ስብሰባ በአቡነ ገብርኤል አስተምህሮ ምክንያት ነው የተጠራው። የሸዋ ሀገረ ስብከት አቡነ ገብርኤል አትደናገጡ ማርያም ቤዛ አይደለችም ማለታቸውን ተከትሎ ነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ አስቸኳይ ስብሰባ ለአርብ ሚያዝያ 17 ቀን 2017 ዓ ም የጠራው ቅዱስ ሲኖዶሱ ባወጣው መግለጫ ብጹዕ አቡነ ገብርኤል በፍኖተ ቅዱስ ማህበር መርሃ ግብር ያስተላለፉት ስት የተሳሳተ የነገረ ማርያም እና የነገረ ድህነት አስተምሮ ለማርያም ለመወያየት ስብሰባው እንደጠራ ነው የገለጸው ይህንን ጉዳይ ማረም ይገባዋልም ነው የተባለው ሲኖዶሱ ይህ በአቡነ ገብርኤል ማርያም ቤዛ አይደለችም በማለታቸው የተነሳ ውዝግብ ቤተክርስቲያኒቱን እያነጋገረ ሲሆን ቅዱስ ሲኖዶስም በዚህ ጉዳይ ላይ የመጨረሻው ሰሌ ለማሳለፍ ነው እንደሚችል የሚጠበቀው ይህ አስቸኳይ ስብሰባ በቤተ ክህነት ውስጥ ከፍተኛ ትኩረት ያገኘ ሲሆን ምዕመናንና የቤተክርስቲያኑ ሊቃውንታት የሲኖዶሱ ውሳኔ በጉጉት እየተጠበቁ መሆኑም ታውቋል። ስብሰባው ከተጠናቀመ በኋላ ቤተ ክህነቱ በጉዳዩ ላይ ተጨማሪ መግለጫ እንደምትሰጥም ይጠበቃል ነው የተባለው። በተደጋጋሚ ጊዜያቶች በተለይም የቤተክርስቲያኖትን ቀኖናና ደግማ በጣሱ መልኩ የሚፈጸሙ ነገሮች ላይ እርማት እስካልተወሰደ ድረስ ሲኖዶሱ ትዝብት ውስጥ ሊወድቅ ይችላልም ተብለዋል። በሲዳማ ክልል የታሰሩ የጤና ባለሙያዎች በከፊል መፈታታቸው ተገለጸ። በሲዳማ ክልል ማዕከላዊ ሲዳማ ዞን በሎና አባይ ወረዳ በሚገኘው ነው አንጣጥ የመጀመሪያ ደረጃ ሆስፒታል የትርሳ ክፍያ ባለመከፈሉ ምክንያት ስራ በማቆማቸው የታሰሩ 14 የጤና ባለሙያዎች በከፊል መፈታታቸውን ነው ምንጮቹ እየገለጹ የሚገኙትም። በተለይም ዳራ የተባሉ የጤና ባለሙያ እንደተናገሩት ለቲ ካፍ ከታሰሩ አስራት ባልደረቦች መካከል ሰባቱ የተፈቱ ሲሆን ሰባቱንም በእስር ላይ ይገኛሉ ሲሉ ነው የገለጹት። ባለሙያዎቹ ከስድስት ከዘጠኝ ወራት ያልተከፈላቸውን የትርፍ ሰዓት ክፍያ ባለመፈጸሙ ምክንያት ነው ለአራት ወራት ክፍያ ከተፈጸመላቸው በኋላ ስራቸውን እንደገና መጀመራቸውን ገልጸው፣ ሆኖ በወረዳው የትርፍ ሰዓት ስራ ከቆመ በኋላ ክፍያ መፈጸሙ የተለመደ ጉዳይ ነው በማለት ስጋታቸውን አንስተዋል። አምስተኛ ቀናቸውን በእስር ላይ ያሳልፉት የጤና ባለሙያዎች እንዲፈቱ በተደጋጋሚ ጊዜያቶች ጥያቄ ቢቀርብም እስካሁን ግልጽ ባልሆነ ምክንያት እስካሁን ምላሽ አለመሰጠቱ ነው የተገለጸው። በተደጋጋሚ ጊዜያቶች የሚቀርቡትን ጥያቄዎች የመንግስት አካላቶች ምላሽ አለመሰጠታቸው እጅግ ጉዳዩን አወሳሳቢ አድርጎታል። ደብረ ብርሃን በደብረ ብርሃን አካባቢ ድጋፍ ለተፈናቃይ ቀጥሏል። ዘላቂ መፍትሄ ግን እስካሁን ይጠበቃል ነው የተባለው። በደብረ ብርሃን በኦሮሚያ ክልል ተፈናቅለው በሚገኙ መጠለያ ጣቢያዎች የሚኖሩ ከሁለት ሺህ በላይ ዜጎች አካባቢው ነዋሪዎች አቅማቸውን በሙሉ አውጥተው እየረዷቸው እንዳለ ነው የተገለጸው። በመንግስት በኩል እየተደረገ ያለ እገዛ እጅግ አናሳ በመሆኑ ምክንያት አሁንም ተፈናቃዮቹ ችግር መውደቃቸውም ተገልጿል። አሁንም ተፈናቃዮቹ ይህ ድጋፍ በቂ እንዳሉና ዘላቂ መፍትሄም እንደሚያስፈልገው ነው ለአዶ ሬዲዮ የተናገሩት። ወደ ቀድሞ ቀያቸው ለመመለስ ያልቻሉ ተፈናቃዮች በመጠለያ ጣቢያዎች የምግብና የመጠለያ ችግር እንዲሁም ለበሽታ መጋለጣቸው እንዳሳሰባቸውም ገልጸዋል። የአካባቢው ማህበረሰብ እንደ ኢየሩሳሌም ያሉ ድርጅቶች ድጋፍ እያደረጉ ቢሆንም የተፈናቃዮቹ ቁጥር ከፍተኛ በመሆኑ በቂ አይደለም። በመሆኑም ተፈናቃዮቹ መንግስት ዘላቂ መፍትሄ እንዲሰጣቸው ነው በተደጋጋሚ ጥያቄያቸውን ያቀረቡት። ችግሮቹ እየከፉ ናቸውና ይህ ሊስተካከል ይገባል። መንግስትም በተቻለ መጠን ሊረዳም እንዳለበት ግዴታም እንደሚጣልበትም ገልጠዋል። ጎንደር በሰሜን ጎንደር ውስጥ የአድማ በተና አዛዥ ሻለቃ በራ ካሳ ተማረከ። በደባርቅና ዳሞት ዙሪያ የወቀና ቀጠና በአማራ ፋኖ አንድነት በጎንደር ራስ አሞራው ውብነ ነው ሶስተኛ ኮር በሰሜን ብርቅዬ ክፍለ ጦር እና በአያሌው ብሩ ክፍለ ጦር ጥምረት በተደረገ ተጋድሎ በርካታ ያገዛዙ ስራዊት ደምስሶ የአድማ በተና ሻለቃ አመራሩ ሻለቃ በራ ካሳ እስከ መገናኛ ራዲዮኑ በቁጥጥር ስር መዋሉ የተገለጸው ተማርከዋል። በርካቶቹ ዛሬም ጭምር እጃቸውን እየሰጡ ናቸው አሉት። ፋኖ በሚችለው ሁሉ አስፈላጊውን እገዛ ከህብረተሰቡ በማግኘት ትግሉን አሁንም ወደፊት መቀጠሉ ነው እየተገለጸ ያለው። የከብት ስጋ የበሉ ሰዎች መሞታቸው ታወቀ። በምዕራብ ኦሞ ዞን በተከሰተ የአባሰንጋ በሽታ ነው ሰባት ሰዎች መሞታቸው የተገለጸው። በሽታው የቤት እንስሳትንም መግደሉ ታውቋል። በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ዞን በተቀሰቀሰ የአባሰንጋ በሽታ ሰባት ሰዎችን ጨምሮ የቤት እንስሳት መሞታቸውን የዞኑ መስተዳደር አሳውቋል። ከዞኑ አርብቶ አደር የጠና ባለሙያዎች የተወጣጣ ቡድንም ጉዳዩን እየተከታተለ መሆኑ ነው የተገለጸው እጅግ በርካታ ከብቶች ማለቃቸው እና ሰዎች መሞታቸውም የተገለጸ ሲሆን ቡድኑ ይህንን ጉዳይ ባደረገው ምርመራ በሽታው አባሰንጋ ወይም አንትራክስ መሆኑን ማረጋገጥ መቻሉን የምምራ ኃላፊ አቶ በለጠ ግርማ መናገራቸው በጀርመን ድምፅ የተገኙት መረጃዎች አመላክተዋል። በሽታው እስካሁን በሰው ህይወት እና በእንስሳት ላይ ጉዳት ማድረሱንም ኃላፊው ገልጸው በተለይም በበሽታው ሰባት ሰዎችና አስራ አምስት የቤተሰብሰብ መሞታቸውን ማረጋገጥ መቻሉን ነው ያስረዱት። በሽታው ወደ ሌሎች አጎራባች ወረዳዎችም እንዳይስፋፋ ለማህበረሰቡ ግንዛቤ የተሰጠ መሆኑን እና አሁንም ላይ በባለሙያዎች የህክምና መድኃኒቱ የመስጠት ንሰታት መጀመሩና የአርባ የአርባርቶን ሮቹ መምሪያ ኃላፊ መናገራቸውን ዘገባው አስረድተዋል። በርካቶቹ ለደረሱትም ችግሮች አሁንም ጉዳይ የሚመለከተው የመንግስት አካል አስፈላጊውን እገዛ ሊያደርግ እንደሚገባም ጥሪ ቀርበዋል። በትራፊክ አደጋ ስድስት ሰዎች ህይወታቸው ማለፉ ተገለጸ። በምዕራብ አርሲ ዞን ነው ነጌሌ አርሲ ወረዳ ራፋ አርጌሳ ቀበሌ በደረሰ የትራፊክ አደጋ የአስራ ስድስት ሰዎች ህይወት ሲያልፍ በ22 ሰዎች ላይ ከባድና ቀላል ጉዳት መድረሱም ታውቋል። እጅግ ከፍተኛ አደጋ ነው የደረሰው። በትራንስፖርት አሽከርካሪዎቹ የሚደረገው ጥንቃቄ ጎደለው ስራ አደጋውን እያባባሰው እንደሆነም ነው የተገለጸው። አደጋው የደረሰው ከሻሸመኔ ወደ አዲስ አበባ የሚጓዝ የህዝብ ማመላለሻ ተሽከርካሪ በተቃራኒ አቅጣጫ ሲጓዝ ከነበረው ባለተሳቢ የደረቅ እንጨት ተሽከርካሪ ጋር በመጋጨቱ እንደሆነ ነው የተገለጸው። አደጋውን ተከትሎም ከሟቾቹ በተጫነ በተጨማሪም አስራ ስድስት ሰዎች ላይ ከባድ እንዲሁም በስድስት ሰዎች ላይ ቀላል ጉዳት መድረሱ ታውቋል። እጅግ የከፋ አደጋ በተደጋጋሚ ጊዜ እየደረሰ የሚገኘው በዚሁ በኢትዮጵያ ግዛት ውስጥ በተለይም በኦሮሚያ ክልል በጣም በበርከቱ ነው የተገለጸው። በተለይም የነገሌ አርሲ ከተማ የመንግስት ኮሚኒኬሽን ጽሕፈት ቤት እንደገለጸው ከሆነ አደጋው አሁንም በመጣራት ላይ እንደሆነ ተገልጿል። በተደጋጋሚ ጊዜያቶች የሚከሰቱት ችግሮች እየከፉ መምጣታቸው፣ በተለይም በሰው እና በንብረት ላይ እያደረሰ ያለው ጉዳት እጅግ ከፍተኛ መሆኑ ነው የተገለጸው። አደጋቸው እየጨመሩ ናቸው። ዛሬም በሚደረጉት በዚህ እንቅስቃሴ ላይ አስፈላጊው እገዛ ወይም በትራንስፖርት ስልጠና ላይ የሚደረገው ሁሉ ጥንቃቄ ሊወሰድበት ይገባልም ተብለዋል። ፍጥጫው አሁንም እንደቀጠለ መሆኑ ተነገረ። በተለይም በጠላትና በከፍተኛ ሁኔታ ድጋሚ ኪሳራም የደረሰበት መሆኑ ተገልጿል። በመከላከል ላይ ከፍተኛ ጉዳት ደርሷልም ተብሏል። ዳና ማርያም ያሉ ሻለቆችን ለመደምሰስ በተለያዩ ሶስት አቅጣጫዎች ከፍተኛ ቁጥር ያለው ኃይል በክፍለ ጦሩ ደረጃ ከክፍሉ ባሉ የባንዳ ኃይሎች በመጨመር ከመኮድ በጭንባ በመሸቲት በአምባርጌ ጦሩን በመቀስቀስ ከፍተኛ ሁኔታ ለመደምሰስ አቅዶ የመጣውን የጠላት ኃይል ታላቅ የስነ ልቦናና ሞራላዊ ውድቀት እንዲደርስበት ተደርገዋል ነው የተባለው። በወታደራዊ እቅዶች መሰረት የጋራ ጥምረትና መናበብ በተሞላበት ሁኔታ የጠላት እቅድን ማክሸፍ መቻሉም ታውቋል። በተለይም በጠላት የመጣበትን ሁኔታ ቀድሞ በመረዳት ወታደራዊ ጥብቶችን በመጠቀም ደፈጣ በመያዝ አሁንም በተጠንቀቅ ላይ ይገኛል። ፋን ነው ለውታል። በተደጋጋሚ ጊዜያቶች እየመጣ ኪሳራ የሚደርስበት የመንግስት የመከላከል ኃይል አሁንም ችግሩን መቋቋም አለመቻሉ ነው የተገለጸው። ፋኖ ጠንክሮ ቀጥሏል። ጠላት ከብቤ ዋለው መተዋለው ያለው ኃይል ራሱ በከበባ ውስጥ ሆኖ ለሁለተኛ ቀኑ በያዘው መውጫ በራቱ ከፍተኛ ጉዳት ደርሶበታል ተብለዋል። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ህዝብ ግንኙነት ባገለጸው መሰረት በተደጋጋሚ ጊዜያቶች ወደ ክልላችን እየገቡ የሚገኝ የመከላከል ላይ እየተወሰደ ያለው እርምጃ ጠንክሮ መቀጠሉ ነው የገለጹት። ከኢትዮጵያ የኮበለሉት ባለስልጣን ኤርትራ ሆነው መግለጫ ሊሰጡ እንደሚችል ተገመተ። ከሶስት ቀናት በፊት ወደ ኤርትራ የዋናው አፋር ክልል አርብቶ አደርና ና እርሻ ልማት ቢሮ ኃላፊ የነበሩት አቶ ኢብራሂም ኡስማን በዚህ ሁለት ቀናት በተለያዩ ጉዳዮች ላይ በተለይም መግለጫ ይሰጣሉ የሚል መረጃ ገርሷል በተደጋጋሚ ጊዜያቶች ሀገሪቱ ላይ የሚደርሰውን ጉዳት በመቃወምና ባለመደገፍ የሚወሰዱ እርምጃዎች ላይ ተቃውሟቸውን በማቅረብ ብዙዎቹ የብልጽግና ሰዎች አሁን ከሀገር መውጣትም ጀምረዋል። በተለይም የመገናኛ አውታሮች ተደጋጋሚ ጊዜ እንደሚገልጹት ከሆነ በአፋር ላይ እየተወሰደ ያለው እርምጃ ከባድ በመሆኑ የአፋር ከፍተኛ ባለስልጣኖች ጭምር ሳይቀር አካባቢውን እየለቀቁ ለመውጣት እና ከመንግስት ጋር ለመዋጋት ቁርጠኝነታቸውን ገልጸዋል። የመግለጫው ይዘት እኚህ የኮበለሉ ባለስልጣናት በምን ጉዳይ የሚያተኩር እንደሆነ ለጊዜው የታወቀ ነገር ባይኖርም ግን ባሉት በአገሪቱ በደረሱት ከፍተኛ ችግሮች ምክንያት እንደሆነ ነው የተገለጸው። በተለይም ይህንን በተመለከተ በዝርዝር ወደፊት የምንመለስበት እንደሚሆን እንገልጻለን። ወለጋ የደም መሬት የሆነች ወለጋ በተደጋጋሚ ጊዜያቶች የሰው ልጆች ሞት እየበዛባት መሆኑን ተገለጸ። ስራ ቆላ ጋዞን ክሪም ወረዳ ነው። በሁለት ሳምንት በፊት አንድ የመቶ አለቃ ሳሚ የተባለ አገዛዝ ወታደራሳሽ መገደሉን ተከትሎ በከባጊና ወፍጪ ቀበሌዎችና የፋኖ ቤተሰቦች ናቸው የተባሉ ወገኖች ሕፃን ሽማግሌ በሙሉ የወረዳው እስር ቤት እስኪሞላ ድረስ ወረዳው ዋና ቤ ቢሮ አይተወሰዱ በጅምላ ያለምንም ተጠያቂ ሊታሰሩ መቻላቸውን የተገለጸው ሰሞኑን ደግሞ በዚህ ወረዳ ጨቤ ቀበሌ ላይ የተፈጠረውን ክስተት ምክንያት በማድረግ ከወረዳው ዋና ከተማ በተጨማሪ አላፊ አግዳሚውን አማራ በሙሉ የታፈሰ እስር ቤት መሙላቱ ታውቋል። በተለይም የነጋዴ መጋዘኖችንና የግለሰብ ቤቶችን እየተከራዩ የአማራውን ማህበረሰብ ልክ ል እየዘረፉ በሞትና በህይወት መካከል እንደሚገኝ ነው የተገለጸው። አማራው መኖር እያልቻለባት ምድርም ተብላለች።

ቂሊንጣ ቦና፣ በሰጎ የመሳሰሉ ቀበሌዎች በተናበበ ሁኔታ ለመውረርና የአማራውን ለማፈናቀል ከጊዳ ያና ወረዳ የተነሳው የኦነግ ሸኒ ኃይል ወደ አሌልቱ ወንዝ እየፈረሰ እንደሚገኝ ነው የተገለጸው። በከተማው በኩል በተለይም የሮቢያ ኃይል ሚኒሻና መከላከያ ዝግጁ ቢሆንም የታዘዘ ስለሆነ በተለይም በአማራው በኩል እየተደረገ ያለው ጨፍጨፋውን የቀጠለበት ሁኔታ ይቆም ዘንድ በተቻለ መጠን ጉዳዩ የሚመለከታቸው አካላት ሁሉ በተለይም ለወለ አስፈላጊውን እገዛ ሊያደርጉ እንደሚገባም ጥሪ ቀርበዋል። ሦስት የትግራይ ተቃዋሚ ፓርቲዎች አዲሱን የክልሉ ጊዜ አስተዳደር ካቢኔ አወቃቀር አሳታፊ አይደለም ሲሉ ተቹም። አዲሱ የትግራይ ክልል ጊዜ አስተዳደር በቅርቡ ያቋቋመው ካቢኔ ለአንድ ቡድን ያደላ ነው በማለት እንደማይቀበሉት ነው በክልሉ የሚንቀሳቀሱ ሦስት ተቃዋሚ ፓርቲዎች። በትግራይ ክልል በሶስት የተከፈሉ የታጠቁ ኃይሎች በሚያደርጉት እንቅስቃሴ ሳቢያ የእርስ በርስ ጦርነት ሊነሳ የሚችልበት እድል እንዳለም ፓርቲዎቹ ስጋታቸውን ገልጸዋል። የህዝቡን ችግር ለመፍታት አይደለም የራሳቸውን ፍላጎት እና የራሳቸውን አባላቶችን ብቻ በማስገደል የሚደረጉ ነገሮች አሁን ውጤቱ የከፋ እንደሆነም ገልጸዋል። ይህንን አቋማቸውና ስጋታቸውን የገለጹት በጋራ መግለጫ ሲሆን አረና ትግራይ ለዲሞክራሲና ለሉዓላዊነት ወይም አረና ወድብ ነፃነት ትግራይ ውናት እና የብሔራዊ ባይኖታ ባይቶ ዓባይ ትግራይ ባይቶና የተባሉ ፓርቲዎች ናቸው። ሶስቱም ፓርቲዎች የተጋሩ ብሔራዊ ደህንነት ቃል ኪዳን የተሰኘ ጥምረት አቋቁሞ ሲንቀሳቀሱ እየቆዩ እንደሆነም ይታወቃል። የፓርቲዎቹ መግለጫ በዋናነት ያተኮረው በሌተና ጀነራል ታደሰ ወረድ የሚመራው አዲሱ የትግራይ ጊዜያዊ አስተዳደር ባዋቀረው ካቢኔ ላይ መሆኑን ነው የተገለጸው። በክልሉ የነበረው ጊዜያዊ አስተዳደር በኃይል እንዲገለሉ ያደረጋቸው አካላት ሹመት መስጠቱ ተቀባይነት የለውም ሲሉም ገልጸዋል። በፕሬዝዳንቱ ስልጣን ርክክብ ስነስርዓት ላይ የትግራይ ክልል ጊዜያዊ አስተዳደር አቃፊና አሳታፊ ይሆናል ቢባልም አዲሱ ካቢኔ ዋቅር ግን ቃል የተገባው ጋር የተቃራኒ እንደሆነ ነው ፓርቲዎቹ የገለጹት። ይህ እስካልተከለለ ድረስ አሁንም መፍትሄ ሊኖረው ይችላል ብለን አንገምትም ሲሉ ነው የገለጹት። ይህ መታረም ያለበት ጉዳይ እንደሆነም ተገልጿል። ሩሲያ በአፍሪካ ለሩሲያ የጠላት የሆኑ ሀገራት የሉም ስትል ገለጸች። የሩሲያ ውጭ ጉዳይ ሚኒስትር ሰርጎ ገርቪ በሞስኮ አፍሪካ በአዲስ ዓለም አቀፍ ስርዓት ውስጥ ነጻ ተዋናይ እንድትሆን ለመርዳት ቁርጠኞች ነን ሲሉም ገልጸዋል። በተለይም ሩሲያ ለአፍሪካ ልማት ያላትን ቁርጠኝነት በሉዓላዊነት በትምህርት መላቁ ቴክኖሎጂ ተደራሽነት ላይ ያተኮረ እንደሆነም ነው የገለጹት። ኃላፊው በተለይም በሩሲያ የውጭ ጉዳይ ሚኒስትር በኩል እንደተገለጸው አፍሪካ እስካሁን ከኛ ጋር በጎን እየሰራች ነው ያለችው እስካሁን በአፍሪካ በኩል ምንም አይነት ጠላት የለንም ሲሉ ነው የገለጹት። የውጭ ጉዳይ ሚኒስትሩ የሀገሪቱን ሀገር በሩሲያ ላይ በሚጠሉ ማዕቀቦች ላይ አልተሳተፍንም ሲሉ ዲፕሎማቱ አጽንኦት ሰጥተውም ተናግረዋል። አሜሪካ ትራምፕ በፑቲን ጋር ለመገናኘት ማቀዳቸውንም ገለጹ። ትራምፕ በመካከለኛው ምስራቅ ጉብኝታቸው በኋላ ከፑቲን ጋር ለመገናኘት አቅደዋል ነው የተባለው። ከፑቲን ጋር ለመነጋገርና የሚፈጠሩትን ችግሮች ለመፍታት አስቤያለሁ ማለታቸውም ታውቋል። የአሜሪካው ፕሬዚዳንት ከግንቦት አምስት እስከ ስምንት ኳታር፣ ሳውዲ አረቢያ እና የተባበሩት አረብ ኤምሬቶችም ይጓዛሉ ነው የተባለው። ከዚህ በኋላ ብዙ ሳይቆዩ ከፑቲን ጋር እንገናኛለን ብዬ አስባለሁ ሲሉም ለጋዜጠኞቹ ተናግረዋል። ያግረዋል የክሬምሊን ቃል አቀባይ የሩሲያውና የአሜሪካ መሪ ግንኙነት ፍሬያማ ይሆናል ተብሎ እንደሚጠበቅም እና ዝግጅቶቹ ከወዲሁ እየተደረጉ እንደሆነም ነው የገለጹት። ደፋሪው በስቅላት ተቀጣ። በኢራን አምስት ሕፃናቱን ደፍሮ መድፈሩ ሳያንስ ቪዲዮ ቀርጾ በኦንላይን የለቀቀው ግለሰብ ነው የቴህራን አደባባይ በስቅላት የተቀጣው። የግለሰብ በኢራን ፍርድ ቤት ሞት ከተፈረደበት በኋላ ማስተማሪያ እንዲሆን ህዝቡ በተሰበሰበ በአደባባይ እንዲሰቀል መደረጉ ነው የተገለጠው። ኢራን ከ1979 በኋላ የሸሪያ ሕግ መተዳደሪያ ነው ብላ ያወጀች ሲሆን አስገድዶ በደፈረ በኢራን በሞት የሚቀጣ ወንጀል እንደሆነም ደንግጋለች። በዚሁም መሰረት በተደጋጋሚ ጊዜያቶች በተለይም በአረብ ሀገራቶች የሚሰጡት ውሳኔዎች በጣም ከባድ መሆናቸው ተገልጸዋል። አሜሪካ አሜሪካ ኤምባሲ በተለይም በቪዛ ጉዳይ ላይ ማስጠንቀቂያ ሰጠ። ከቪዛ ከተፈቀደለት ጊዜ በላይ ከቆየ ወደፊትም ወደ ዩናይትድ ስቴትስ ለመጓዝ ቋሚ እገዳ ሊጣልበትና በግ እስከ መጨረሻው ሊከለከል እንደሚችል ነው ማስጠንቀቂያውን የሰጠችው የአሜሪካ ቪዛ ወስደው በአስቸኳይ በተሰጣቸው ጊዜ አልተመለሱ እርምጃው ከባድ እንደሚሆንባቸውም ታውቋል። የቆንስላ ኦፊሰሮች የኢሚግሬሽን ሙሉ ታሪኮን ማግኘት ይችላሉ። በተጨማሪም ከዚህ በፊት የተላለፉትን የኢሚግሬሽን ህግ ጥሰቶች ካላወቁም የቆንስላ ኦፊሰሮቹ ያውቁታል ነው የተባለው። ቪዛውም በትክክል በመጠቀም እርስዎም ኃላፊነቱን ሊወጡ ይገባል ካለው ነገር ከባድ አደጋ ውስጥ እንደሚገባ ነው ትዕዛዝ የተሰጠው ማስጠንቀቂያው ተግባራዊ እንደሚደረግም ተገልጿል። ቶርክ በቱርክ ስድስት ነጥብ ሁለት ሬክተር ስኬል የተመዘገበ የመሬት መንቀጥቀጥ በመከሰቱ የአገሪቱ አደጋ እና የድንገተኛ አደጋ አስተዳደር ባለስልጣናቶች ኤፍኤዲ አስታወቀ። የመሬት መንቀጥቀጡ በኢስታንቡል እና በአጎራባች አካባቢዎች በጠንካራ ሁኔታ የተሰማ ሲሆን ይህንም ነዋሪዎቹ በፍርሃት ህንፃዎችን ለቀው እንዲወጡ መደረጉም ነው የተገለጸው። የኢስታንቡል ገዢ ጽህፈት ቤት እስካሁን ምንም አይነት የጉዳት ሪፖርት አልደረሰም፣ የሚመለከታቸው ክፍሎችን የመስክ ቅኝት ጥናት ቀጥሏል፣ ሲሉም ተናግረዋል። አደጋው የከፋ እንደሚሆን ገምታለን፣ ግን መንግስት የሚችለውን ሁሉ ያደርጋለን ሲሉ ተናግረዋል። እስራኤል በእስራኤል ከተሞች ከባድ ሙቀት ምክንያት ከፍተኛ የሰደድ እሳት መነሳቱ ተነገረ። የሰደድ እሳቱ የተነሳው በኢየሩሳሌምና በዋና ከተማዋ ቴላቪቭ አቅራቢያ ሲሆን የእሳቱን ለመቆጣጠር እስራኤል ባለስልጣናት ሄሊኮፕተሮችና የእሳት አደጋ መኪናዎችን ወደ ስፍራ በመላክ እሳቱን ለመቆጣጠር ርብርብ እያደረጉ እንዳለ ነው የተገለጸው። የሚቻለውን ሁሉ እናደርጋለን፣ ህዝባችንን እንታደጋለን ሲሉም ገልጸዋል። እስራኤሉ ጠቅላይ ሚኒስትር ቢንያሚን ኔትያንያሁ በሀገሪቱ የተነሳውን የእሳት ለመቆጣጠር ከባድ መሆኑን ገልጸው የሰደድ እሳቱ የሚባባስ ከሆነ ግን የእስራኤል ሀገራት ሌላ አጋር እርዳታ ትጠይቃለች ሲሉ ተናግረዋል ለጊዜው የምንችለውን እያደረግን ነው የከፋ ከሆነ ግን እገዛ እንጠይቃለን ብለው ገልጠዋል ልጅ ለሚወልዱ አምስት ሺ ዶላር እሰጣለሁ አሉ ትራምፕ ፕሬዚዳንት ትራምፕ አዲስ ለሚወደዱ ህጻናት አምስት ሺ ዶላር እንደሚሰጡ ነው ቃል የገቡት ትራምፕ የእናቶችን የመውለድ መጠን ለማበረታታት አዋጭ ያሏቸውን እርምጃዎች እንደሚወስዱም ገልጸዋል። ውሳኔው የአሜሪካ እንደገና ጤናማ ማድረግ ነው ከሚለው የቀድሞ ፕሬዚዳንት ጆን ኤፍ ኬኔዲ እቅድ አካል መሆኑን የገለጹት ስለሆነም እናቶች በሚወልዱበት ሰዓት አስፈላጊውን እገዛ እናደርጋለን ድጎምም አምስት ሺህ ብር በነፃ እንሰጣለን ሲሉ ነው የገለጹት። የወቅቱ የአሜሪካው መንግስት አሜሪካውን እንዲያገቡና ልጆቻቸውን እንዲወልዱ እያበረታታች ትገኛለች ሲሉ ገልጸዋል። በፎክስ ዘገባ እንደገለጹት ከሆነ ፕሬዚዳንቱ ከዚህ በኋላ አፍሪካ አሜሪካ ጠንካራ ሀገር ሆና እንደምትቀጥል ነው የገለጹት የቡርኪናፋሶ መሪ በሆነው ኢብራሂም ትራፊን ላይ ከቀናት በፊት ለ19ኛ ጊዜ የተቀነባበረው ግድያ ሙከራ መደረጉን ተከትሎ የራሽያው ፕሬዝዳንት ቭላድሚር ፑቲን አስቸኳይ የጦር መሳሪያ ድጋፍ እንዲያደርጉ መጠየቁና ራሽያም የጦር መሳሪያ በአስቸኳይ ወደ ቡርኪና ፋሶ ለመላክ ቁርጠኛ መሆኗን የሀገሪቱ የዜና ምንጮች ዘገቡ። የግድያ ሙከራው በፈረንሳይ የሚደገፍ በመሆኑ በሀገሪቱ የታጠቁ ቡድኖች ከፍተኛ ስጋት መፍጠራቸውን ተከትሎ ነው። ራሽያ ይህንን ለማገዝ ቃል የገባቸው፣ ለፕሬዝዳንቱ ለቡርኪና ፋሶ የጦር መሳሪያ ድጋፍ እንደምታደርግ ይጠበቃል። ራሽያና ቡርኪና ፋሶ ከባለፈው ጥቅምት ወር በወታደራዊ ግዳጅ ትብብር ለመስራት መስማማታቸው የሚታወስ እንደሆነ አይዘነጋም። በመሆኑም ማድረግ የሚገባንን ሁሉ እናደርጋለን ሲሉ ፑቲን ተናግረዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህን ይመስሉ ነበረ። በቀጣይ ከእናንተ ክቡራን ተመልካች አድማጮቻችን ጋር በምናደርገው የቀጥታ ውይይት እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት እኔ ዘውዱ መንግስቴ ነኝ። መልካም ጊዜ።